ውዶቼ ዛሬ ለየት ያለ ነገር እላችሁ መጥቻለሁ። የሴትም የወንድም አራሪፍ ነገሮች እንግዲህ ተመለከቱ። እዚህ ጋር የሴቶች ፖርሳ ጫማ፣ በጣም የሚያማምሩ ጫማ ፖርሳዎች ናቸው። ማች አሉ ኦሪጅናል ኦሪጅናል የሆኑ እንግዲህ አያቸው። ፒንክ ጫማ ፖርሳ፣ በቃ የሚያማምሩ ጫማዎች ናቸው። ኦሪጅናል የሆኑ ጫማዎች ናቸው። እስከ ፖርሳቸው ማች የሆኑ ናቸው። እያያችኋቸው ነው እና ለሁሉም ነው ለሴትም ለወንድም ያማከለ ሱቅ ውስጥ ነውና የተገኘ ነው። ምክንያቱም ሁላችሁም እያዘዛችሁኝ ነበር እና ማስታወቂያ ሰርቼ የሆነ ቪዲዮ ሰርቼ እንደዛ ታዝዤ እና ሌሎችስ ጫማዎችስ ምናምን ስላላችሁኝ ሌላ ቦታ እጄ አሪፍ ኦሪጂናል የሆኑ ጫማና ፖርሳ ያሉበት ሄጄ ለእናንተ ብዬ የሰራሁት ነው። እዚህ ጋር እዩት፣ ጫማው ፖርሳው ተመሳሳይ ነው። በጣም የሚያማምሩ ፖርሳ ጫማዎች ናቸው። እዩት። እንግዲህ ማች ማች እያደረግኩ ነው እያሳየኋቸው ያለሁት። አያች አያችሁት ፖርሳው በጣም አሪፍ ፖርሳ ነው። አሁን ላይ የሚያዝ ፖርሳ ነው። እዚህ ጋር ጫማዎች እያንዳንዱ ማሳያችሁ ጫማ እንድታቁ ነው። እች ፖርሳ ደግሞ በጣም የምታምሩ ፖርሳ፣ በአካል ለራሱ በጣም ነው የምታምሩ። አያችኋት በጣም ትመቻለች፣ ግን እኔ ያስቀርቻታለሁ። ያው አለ ተመሳሳይ። እያንዳንዱ ማሳያችሁ እንደዚህ እያደረኩ ጫማውን ፍላቱን ሄሉን ምናምን እንድታዩት እግሩን ምን አይነት ሳይዙን እንድታዩት ብዬ ነው። አያችሁት ጫማውን ሳይዙን ዲዛይኑን ምናምን አያችሁት። እነዚህ ጫማዎች አዲስ የመጡ የሚለበሱ ናቸው፣ ታውቋቸዋላችሁ። ያው እናንተ ባል ነግራችሁም እነዚህ ጫማ በጣም ተፈላጊ የሆኑ ጫማዎች ናቸው። ዛሬ ትኩረት አድርጌ የመጣሁት ጫማ ላይ ና ፖርሳ ላይ ነው። እነዚህ አያቸኋቸው። እነዚህ በጣም የሚያምሩ ጫማዎች፣ በጣም ስማርት የምትላቸው ሰዎች የሚለብሱ ጫማዎች ናቸው። ከፖርሳ ጋር ማች እያደረጉ ያው ያዩቸኋቸኋቸው ናቸው አደለ? ታያቸዋላችሁ አርቲስቶች ምናምን ይለብሷቸው። እነዚህ ከለሮች ጫማዎች፣ ሰማዊ ና እንትን ከለር፣ እነዚህ በጥቁር ከለርም አለ። ይሄን የማሳያችሁ ጫማ ያው አሁን ላይ ተለባሽ ስለሆነ ነው። አያችሁት፣ እያንዳንዱ ነው እያሳየኋችሁ ያለሁት ምክንያቱም ዲዛይኑን ምን አይነት ሄል እንደሆነ ምናምን እንድታዩት ብዬ ነው። እንደዚህ ማሳያችሁና በቃ ሁሉንም ሁሉም ቁልጭ አድርጌ እያሳየኋችሁ እዚህ ጋር ፖርሳና ጫማ አያችሁት፣ በጣም ፖርሳዋ ስታምር ጫማዋ ምናምን። ያንኛውን ፖርሳ ያው እንትን ብያዋለሁ ብያለሁ ይሄንን በቀላይ ፕሮግራም የሆነ ቦታ ስትሄዱ ስትመች እጅ መያዣው አለርባ እንትናት እዚህ ጋር ጫማ ሽፍን ጫማ በሽፍን ጫማ መልበስ ብትፈልጉ ከሆነ ይው ፒንክ አለ። ያው እኛ ሴቶች ፒንክ እንወዳለን አደለ? እንደምታዩት የሴቶች ጫማና ፖርሳ ማሽ ማሽ እያደረጉን እየሰቀሉት፣ እነሱ ያውቃሉ ሴት ምን እንደምትፈልግ ምናምን ጫማና ፖርሳ ተመሳሳይ ወይ ሻርፕና ጫማ ተመሳሳይ መሆን አለበት። ይህን እንደምታዩ ከዚህ ጋር ልብሶቹ ዩጋያ ናቸው ሻርፖች ናቸው ያው አላሳየኋቸው ም ነጣጥዬ እንጂ ከጫማው ጋር ተመሳሳይ ከፖርሳው ጋር ተመሳሳይ መልበስ የሚፈልጉ መግዛት የሚፈልጉ ጫማና ፖርሳውን አሁን ተመሳሳይ የሚፈልጉ ከሆነ አለ ፖርሳ ሳይፈልጉ ጫማና ሻርፕ ከፈለጉ ደግሞ አንድ ላይ እንዲለብሱ ተደርጎ እዚህ ጋር ደግሞ እንደምታዩት የወንድ ነው አያችሁት የወንዱ በጣም ስማርት የሆነ ጫማ ነው ያያችሁት ነው በደንብ እንድናሳይ በደንብ እንድታዩት ነው እያደረግኩት ያለሁት እና እዚህ ጋር እያንዳንዱ ያሳያችኋል። አሪፍ አሪፍ ጫማዎች ናቸው። ለወንድም ለአባት ለባል ማዘዝ የምትፈልጉ እያንዳንዱ ማዘዝ ትችላላችሁ። በታማኝነት የትም ቦታ እናደርሳለን። እያደረስ ነው ያለ ነው። እንደምታዩት ስማርት ስማርት የሆኑ ጫማዎች ናቸው። የትም ቦታ እናደርሳለን። ወልጌሳ የምትባል ሀገር እዛ አለ የሚያደርስ ይሄ ልጁ እዛ ነው ያለው፣ ጫማው ማድረስ ይችላል እዛ ሀገር ማለት ነው። ያው ወሎ አካባቢ ነው እኔ ያለሁት ወደ ኮምቦሻ፣ እሱ ደግሞ ያለው ወደ ወልጌሳና የሚባል ሀገር ነው እዛ ጋር ካዘዛችሁ እዛ ያደርስላችኋል። ጫማዎቹን እንግዲህ ለንገራችኋቸው የሚያማምሩ ጫማዎች ናቸው። ወደዚህ ስኪ ያሳያቸው እያልኩት፣ የሚያማምሩ ጫማዎች ናቸው። ለባል ሰርፕራይዝ፣ ለአባት ለወንድም ሰርፕራይዝ ማድረግ የምትፈልጉ ከሆነ የእውነት ይሄ ጫማ እንዳያመልጣችሁ። የወንዶቹ ሲያምሩ፣ ሴቶቹ የታወቀ ነው። ያው ስማርት ነው። ማንኛችን ሴት ምንመርጠው ጫማ ነው። ይሄም ግን በብዛት ሴቶች ጫማ የትም ቦታ አለ የሚያማምር። የወንዶች ግን ውስን ቦታ ነው ያለው። ፎርጂ ለማይረባ ምናምን ጫማ ለዚህ ጋር እንደምታዩት የሚያምር ጫማ ነው። ቸኮሌት ከረር አያችሁት፣ ቡኒ ከረር ነው። ምን ቡኒ ከረር ማለት ነው። ስማርት ስማርት የሆኑ ጫማዎች የሆኑሽ የትም ቦታ አይገኙም። አልፎ አልፎ ነው የሚገኙትና ደግሞ ፌክም ስላላችሁ ያን ያክል ይሸውዳል። እንደምታዩት በደንብ እያሳየናችሁ ነው። ማዘዝ የምትፈልጉ እነዚህን የሚያማምሩ ጫማ የትም ቦታ እናደርሳለን በታማኝነት። መርሳ፣ ወር ጌሳ፣ ኮምቦሻ፣ ደሴ የትም ቦታ የትም ማለት ነው ኬሚሴ፣ ሀርቡ የትም ቦታ እናደርሳለን በታማኝነት። የወንዶች በቃ እኔ በጣም ነው የገረመኝ። የትም ቦታ ሌላው ቦታ እንደዚህ ስለ ስማርት ጫማ ሁሉም ቦታ ቦታ፣ ሰላም ማናይ ለየት ያለ ነው የሆነብኝ። እዚህ ለራሱ ማስቀመጫዎቹ ለራሱ በቃ ጎልድ ከለር ናቸው ጫማዎቹ፣ ጎልድ ናቸው። እነዚህ ቲሸርቶች እያያቸዋቸው ነው የሚያማምሩ ቲሸርቶች ናቸው ለሙቀት የሚሆነው አሁን ወርጌሳ መርሳ፣ ኮምቦልቻ አሁን ትንሽ ሙቀት ነገር ነው እና ለዛ ይሆናል ለአባቶች ወጣቶች ናቸው ግን ይሄን አሁን እየለበሱ ያሉት አባቶቹም ይለብሱታል። አሪፍ አሪፍ ቲሸርቶች፣ ሸሚዞች ናቸውና ጫማዎቹ ኔ በጣም ነው ያማሩ። በቃ መደርደሪያቸው ለራሱ ይስባል። ጎልድ ከለር ነው እንዳያችሁት ጫማው ስማርት ብራንድ ስለሆነ እንደዛ ነው ጎልድ መቀመጫ ያደረጉለትና ቲሸርቶቹ እነዚህ ሸሚዞቹን እያያችኋቸው ነው አሁን የሚለብሱት ወጣቶቹ የሆነ አይነት ስለሆነ ነው እዚህ ጋር የምናሳያችሁ። ምክንያቱም ምርጫችሁ አሁን ላይ ይሄ ነው። ይሄ የሆነ ጥብቅ ብቅ ምናምን የሚያደርግ አይፈልጉም። እና ይሄን ይመስላል ውዶቼ። እዚህ ጋር ቦርሳ ማለት የሚያሳያችሁ ትላልቅ ቦርሳ ነው እና